ሰላም እንዴት ናችሁ የሪሜዲያል ትሪክስ ቤተሰቦቻችን በዛሬው ፕሮግራማችን በ2017 ዓ.ም ሶሻል ሳይንስ ተማሪ የነበረች 316 ከ400 በማምጣት ሪሜዲያልን አጠናቃ አሁን ፍሬሽማን እየተማረች የምትገኝ አንዲት ተማሪ ይዘንላችሁ መጥተናል እስኪ የራስሽን አስታዋወቂ የለን እሺ ጽዮን ሸዋ እባላለሁ የወላይታ ሶዶ ዩኒቨርሲቲ የአምና ሪሜዲያል ተማሪ ነበርኩኝ እናም ያው ሶስት መቶ አስራ አራት አምጥቻለሁ። በዚህኛው አመት እና በዚህኛው አመት ፍሬሽማን ተማሪ ነኝ ማለት ነው። አዘጋያ በጣም አሪፍ። መቼ ነበር ወደ ሪሚዲያ የገባችሁት? ዩኒቨርሲቲ ጠርተው መቼ ነበር ክላስ የጀመራችሁት? ገብታችሁ የጀመር ነው? ታህሳስ ውስጥ ነበር ታህሳስ፣ አይ ቲንክ ሀያ አንድ ሀያ ሁለት እንደዛ ነበር የገባ ነው። እንደ ገባችሁ ክላስ ቶሎ ተጀመረ? አይ ትንሽ ቆይቶ ነበር። አንድ አስራ አምስት ቀን ክላስ አልነበረንም ከገባችሁ ጀምሮ ያ ቢቆጠር ጥርት ብሎ የተማራችሁት ከአራት ወር ያልፍ ማለት ነው። እንደ አዎ ከአራት ወር አያልፍም። ወደ መጨረሻ ደግሞ ከአስተማሪዎች ጋርም ተነጋግረን እንዴት ነው እንድናነብ ጊዜ ሰጥተውን ነበር። ላይ ከአንድ ወር ያክል ከፈተናው በፊት አስተማሪዎች ቀድመው ጨርሰው የምንማረውን ነገር፣ ከዛ በኋላ ደግሞ ጊዜ ሰጥተውን ነበር በደንብ እንድናነብበት እና ሲጣራ አስተማሪዎች ያስተማሩን ሶስት ወር አካባቢ ነው። እናንተ ጋር አራት ሰብጀክት ነበር። ኢኮኖሚክስ አልነበረም በባለፈው ዓመት አልነበረም። እና በመሀል ሲነሱ የነበሩ አንዳንድ ውዝግቦች ነበሩ ከሞጅል ጋር ተያይዞ፣ በኒው ካሪክለም ነው የተማራችሁት፣ እና ሞጅሉ ደግሞ ሙሉ በሙሉ በወልድ ካሪክለም ነበር የተዘጋጀ፣ እና አዳዲስ መረጃዎች የወጡ ነበር ከትምህርት ሚኒስቴር። እነዚህ ነገሮች አፌክት ሲያደርጓቸው አልነበረም? በጣም አፌክት እያደረጉን ነበረ እና እኛ ገብተን ከወር ከምናምን ወር ሁለት ወር እንደዚያ ያክል ያንን ያክል ጊዜ ካሳለፍን በኋላ ነበር ወደ አዲሱ ሞጁል ተቀይሯል የሚለው ነገር መረጃ የደረሰን፣ እና በጣም አፌክት አድርጎን ነበር። ትንሽ ከባድ ነበር። ልክ ነሽ። ብዙ ተማሪዎች ሲጨነቁ አስታውሳለሁ። እሺ፣ ሌላኛው ጥያቄያችን ምንድን ነው? ክላሱ ወደ ሜዲያል ገብታችሁ የምትማሯቸው ቶፒኮች አስራ ሁለተኛ ክፍል ሀይ ስኩል ላይ ካሉት የተለየ ነገር አለው? አይ ምንም የተለየ ነገር የለው እናንተ ጋር ያለው ዝግጅት አንቺ ጋር ለምሳሌ ድሮ ሃይ ስኩል ላይ ሳታደርግ የነበረ ሪሜዲያል ገብተሽ ያደረግሽ ለየት ያለ ዝግጅት ነበረ ካለ እሱን ነገር ብትነግኝ። ያው እንዴት ነው ሃይ ስኩል እያለው አስራ ሁለተኛ ክፍል እያለ ያላደረግኩት ነገር ምን ነበር? አነብ ነበር ግን እንዴት ነው ይሄ ብዙ ጊዜ አነብ የነበረው ብቻዬን ነበረ። ማለት አብሬያቸው አነብ የነበረ ጓደኞች ምናምን አልነበረኝም እና ደግሞ ብዙ ጊዜ እንትን ይሄ ኖትና ላይክ ቴክስት ቡክ ማንበብ ላይ ብቻ ነበር አተኩር የነበረው። ላይክ ለጥያቄ ይህንን ያክል ጥያቄ አልሰራም ነበርና ያንን ያን ነገር ነው ያስተካከልኩት፣ እና በጣም የረዳኝ ነገር እሱ ነው ብዬ አስባለሁ። እንዴት ነው? እዛ ከገባም በኋላ ላይክ አሪፍ ጓደኞች ነበሩኝ የሚያነቡ የሚሰሩ፣ እና ከነሱ ጋር አንድ ላይ እንደ ግሩፕ ነገር ፈጥረን ከዛ አብሮ ማጥናት አንድ ላይ ጥያቄዎች በጣም እንሰራ ነበር። የፓስቲ የነበሩ ጥያቄዎችን ፈልገን እያመጣን እየሰራን ነበር፣ እና እሱ ነው በደንብ የረዳን ብዬ አስባለሁ። እሺ፣ አሁን ደግሞ ወደ ፈተና ሞር በተቃረበ ቁጥር ስታነቢያቸው ቆያቸውን ኮንቴንቶች እንዳትረሻቸው ምንድን ነበር ስታደርጊ የነበረው? እያደረግኩ የነበረው ነገር በመጀመሪያ እንደገባን እንደገባን ላይክ እያነበብኩ ነው የነበረው መጽሐፎችን ማንበብ ኤንደን አጋዥ የሆኑ መጽሐፎችን ሞጁል ምናምን በደንብ አንበብ ነበረ። ከዛ ወደ መጨረሻ ሲመጣ ደግሞ እያደረግኩ የነበረው ነገር ምንም እንዳይጠፋብኝ ጀስት ጥያቄ ብቻ ነው እየሰራው የነበረው ጥያቄ ይሰራለው ለብቻይም ኤንደን አለም ባልኩ ግሩፕም በሱም እየሰራው ነበረ። ከዛ እንዴት ነው የሆነው? ከእነሱ ጋር ከጓደኞች ጋር እየተጠያየቅን ምናምን ጥያቄ ነው እየሰራ ነው የነበረው። ከዛ እያላወቅንበት የከበደን ጥያቄ ምናምን ሲኖር ነው ወደኋላ ተመልሰን ቴክስት ብኮችን እያየ ነው የነበረው። እዚህ ጋር ምን ትመክሪያለሽ? ተማሪዎችን በግላቸው ቢያጠኑ ነው የሚሻላቸው ወይስ በግሩፕ? እንዴት ነበር እናንተ ጋር በግሩፕ እያልሽ ነበር፣ እና እንዴት ነው የምታደርጉት? አንድ መጽሐፍ ዘርግታችሁ ማጥናት ነው ወይስ መጠያየቅ ነው ጥያቄዎችን አብሮ መስራት ነው? እንዴት ነበር የግሩፕ ያልሽ ግልጽ ብታደርጊልኝ። እሺ እንዴት ነው፣ እንትን ስናነብ ላይክ የሁላችንም ማረዳዳ አለ፣ የምንረዳበት መንገድ አለ። እኔ አንበብ የምረዳበትና አብሮኝ የሚያጠናው ጓደኛዬ የሚረዳበት መንገድ አንድ አይነት አይደለም። ሶ ሁላችንም በየግላችን ነው የምናነበው። አንብበን ጨርሰን ግን ጥያቄ ሲኖር ጥያቄዎችን እየተጠያየቅን ነው እየሰራን የነበረው። ማለት እኔም እነሱን የምጠይቃቸው ጥያቄ አለ፣ ያልገባኝ የማላውቀውን ንደን እነሱ ያልገባቸው የማያውቁትን እኔ የማውቀውን ጥያቄ እየጠየቁኝ ነበር። ከዛ ደግሞ ኤግዛሞቹን አንድ ላይ መስራት አለ፣ አደለ? እንዴት ነው? አብረን ነው እየሰራን የነበረው። ያ ነገር ፕራክቲስ ማድረግ። እሺ፣ ሌላኛው ጥያቄ ምንድን ነው የጥናት ስኬጁል ኦር የጊዜ አጠቃቀምሽ እንዴት ነበር? ክላስ አለ፣ ከክላስ መልስ ነው የምታጠኑት? ብዙ ተማሪዎች ክላስ ምንም አይሰራልንም እያሉ ይቀጣሉ። እና እሱ እንዴት ነበር ያስከርሺው? እሱን ያው ክላስ አሪፍ ነው። ላይክ እንትን ነው በመሀል የነበረ ጋፕ ነበር ፈተና ተፈትነም ፈተና ከተፈተንም በኋላ ግቢ እስክንገባ ባለው ጊዜ ላይክ ብዙ ወራት ቁጭ ብለን ነበር ቤትና ያንን ነገር፣ ይሄ ወደ ትምህርት እና ወደ ጥናት የሚለውን ሀሳባችንን ለመሰብሰብ ያክል የአስተማሪዎች የሚመሩን መንገድ መኖር በጣም አሪፍ ነው እና ክላስ ዋይ ቀጡ ብዬ አስባለሁ። ተማሪዎች እና ክላስ ዋይ ቀጡ። ጀስት እንዴት ነው እስኬጁል እያደረገን የነበረው። እኛ የነበርንበት ግቢ ደግሞ ትንሽ ይሞቅ ነበረ እና ሞቃት ስለነበረ ከከ ሰዓት በኋላ ለማንበብ ትንሽ ይከብድ ነበር ስትራግል ነበረውና ያንን ነገር እንትን ላለማለት እንዴት ነው፣ ከዛ ነገር ሰርቫይቭ ለማድረግ እየሞከርን የነበረው ጠዋት ላይ የነበረንን ጊዜ ኢፌክቲቭሊ መጠቀም ነበር። ክላስ የሚኖረን ከሁለት ሰዓት እስከ አራት ሰዓት ወይ ደግሞ ከአራት ሰዓት እስከ ስድስት ሰዓት ምናምን ነበር እና ክላስ በሌለን ታይም ላይ ላይብራሪ ነበር እየጋባን የነበረው። ኤንደን ዶርም ላይም እያነበብን ነበረ። ከዛ በኋላ ደግሞ በጣም እየተጠቀምን ነው የነበረው ታይም ይሄ እራት ከበላም በኋላ ከአስራ ሁለት ሰዓት በኋላ ያለውን ታይም ነው በጣም እየተጠቀምን የነበረው እና እኔም ኢፌክቲቭ የሆነው ሰዓት እሱ ነው ብዬ ነው ማስበው። አይደር ደግሞ አንዳንድ ተማሪዎች ለሊት ተነስተው ማንበብ የሚወዱ ተማሪዎች ካሉ ተነስተው አዎ፣ ለሊት ተነስተው ማንበብ ይችላሉ። ያ ዶርም ነው ላይክ የሚሄዱበት፣ የእንትን የመንግስት ዩኒቨርሲቲ ከሆነ የሚሄዱት ዶርም ነው። ዶርም ላይ ደግሞ ይፈቀዳል። ጁስት ለሊትም ተነስተ ብታነብ ማንም እንትን የሚል ሰው የለም። እና ሌሊት ተነስቶ ማንበብ የሚፈልግ ሰው ካለ ሌሊት ተነስተው ያንብብ ን ማታ የሚመቸው ካለ ማታ፣ ጠዋት የሚመቸው ካለ ደግሞ ጠዋት፣ እነሱ እንደሚረዱበት እና ላይክ እንዴት ነው ለየሰው ፕሮዳክቲቭ የሚሆኑበት ታይም አለ እና ያንን ታይማቸውን ሲገራውት አድርገው በራሳቸው ቢያነቡ ባይነኝ ይ ይሄኛውን ስኬጁል ተጠቀሙ ብዬ እንትን ማለት አልችልም። በቃ አሁን ወደ ፈተና ክፍል ደግሞ እንምጣና ፈተና ስትፈተኑ እንዴት ነበረ? ይወጣሉ ተብሎ የተዘጋጁ ኮንቴንቶች አሉ። መጨረሻ ላይ ከዘገየም ቢሆን ትምህርት ሚኒስትር ሌት ሞጅል ነው ያወጣው። የድሮ ሞጅል እና አዲስ ሞጅል አስቀመጠ። አስራ ሁለተኛ ክፍል ከአዲሱ ከዘጠኝ እስከ አስራ አንደኛ ክፍል ደግሞ ከድሮ ሞጅል ያሉ ኮንቴንቶች ናቸው ፈተና ላይ የሚወጡት ብሎ አሳወቀ። ፈተና በዛ መልኩ ነበር የወጣው። በተባለው መልኩ በተባለው መልኩ ነው። ምንም አይነት ጥያቄ ከዛ ውጭ አልነበረም ማለት ነው ከዛ ውጭ አልነበረም ምን አንቺ ምንድን ነበር የተጠቀምሽው ሞጁል ነው ዩኒቨርሲቲያቸው ያዘጋጀላችሁ ኖት አለ ምንድን አይነት ሪሶርሶች ነበር ስጠቀም የነበረው በዋናነት ለንባብ እኔ በዋናነት የተጠቀምኩት ሞጁሎችን ነበር እንዴት ነው ላይክ በደንብ ብሪፍሊ እንትን ያለው ኢንፎርሜሽን ያለው እዛ ላይክ ሞጁል ላይ ነው እና በደንብ ሞጁሎችን ነው ስጠቀም የነበረው ግቢውም ራሱ የሚያወጣቸው እንትን ፓወር ፖይንቶች ነበሩና እነሱ ቢኖሩም ያው በአብዛኛው እንደ ሜይን ሶርስ ይጠቀም የነበረው ሞጁ ነው። ሶ አሁን አንድ ወደ ሪሚዲያል ሚገባ ተማሪ በዚህ አይከብድም ብሎ ማሰብ አለበት ማለት ነው። አስራ ሁለተኛ ክፍል ቴላር ወደዚህ ስለሚመጣ ላይ በደንብ ሲዘጋጁ ሲያነቡ የነበሩ ተማሪዎች በዛ ላይ አላለፍንማ አሁንም ተስፋ የለንም እስፔሻሊ መቶ ፐርሰንት ሆነ ሲባል ተስፋ ይቆርጣሉ። እና ለሱ ምን መልእክት አለሱ? ለሱ ያለኝ መልእክት እንግዲህ አይከብድም፣ እንዴት ነው ላይክ ፈተናው ከባድ አልነበረም። ሲቀጥል መቶ ፐርሰንት መሆኑ እንደውም አሪፍ ነገር ነው ብዬ ነው ማስበው እንደኔ ለምን እዛ ላይክ እንዴት ነው ሰባ ሰላሳ ሲሆን ከዩኒቨርሲቲ ሰላሳ ፐርሰንቱ ከዩኒቨርሲቲ ነው ሰባ ፐርሰንቱ ደግሞ ከትምህርት ሚኒስተር ነው የነበረው አምና በነበረው ከሪኩለም ማለት ነው እና ያ ነገር ሲቀር እንዴት ነው የሆነ ግቢ ይሄ ምናልባት ከአስተማሪ ጋር ለመግባባት ምናምን ቢመጣ ወይንም ደግሞ እንደ ድንገት ይሄ እንዴት ነው መጀመሪያ እንደገባን ሰሞን ብዙ ነገር ከባድ ነው። ምክንያቱም የግቢ የሄድንበትን ግቢ አየር መላመድ አለ። እንደን ገና ከቤተሰብ ለመጀመሪያ ጊዜ የሚወጣ በጣም ብዙ ኦልሞስት ሁሉም ተማሪ ከቤተሰብ ለመጀመሪያ ጊዜ ነው ተለይቶ እየሄደ ያለው እና ያ ያ ነገር እንትን ላይክ ኢፌክት የሚያደርግ ይመስለኛል ሊያነቡ ለማንበብ የምንትስል ከዛ ደግሞ የምግብ ያው የመንግስት እንትን የመንግስት ዩኒቨርሲቲ ካፌ ትንሽ አይመችም እንደ ቤት እንደለመድ ነው አደለም ስሎ ያ ያ ነገር እነዛ ነዛ ነገሮች ኢፌክት ነበራቸው በጣም እና ከነሱ ጋር እንትን ተብሎ ላይክ ከእነሱ ጋር ተደምሮ ምንድን ነው ትምህርታቸው ላይ ከሚያመጣው ያንን ሰላሳ ፐርሰንት እኔት ዝቅ ከሚያደርግባቸው ይልቅ ያንን ጊዜ አዳፕት አድርገውት ወይም እንዴት ማጥናት እንዳለባቸው አውቀው አጥንተው ተዘጋጅተውበት ከመቶ ፐርሰንት የሚፈተኑት ፈተና አሪፍ ነው ብዬ አስባለሁ። ይህም ደግሞ ጥያቄዎቹ ትንሽ ቀለል ያሉ ነበሩ፣ እንደሚታሰበው ከባድ ውጭ አይደሉም። ምንም አይነት ጥያቄ ከቴክስት ቡካቸው ውጭ አይሆንም አልነበረም፣ አልነበረም። ሌላኛው ጥያቄ ፈተና ስትፈተኑ በዙር ነው አይደለ? በሶስት ዙር ወር በአራት ዙር ነበረ ሱ የነበረው እና እሱ ነገር የተለያየ ፈተና ነው ስትፈተኑ የነበረው። ለኛው ተፈትኖ ወቶ ፈተና ከባድ ነው ወር ቀላል ነው ሲል አፌክት ያልነበረውም እናንተ ጋር አፌክት በጣም ያደግ ነበር እና እንዴት ነው ማኔጅ የምታደርጉት? ለምሳሌ አሁን እንደሰማሁት ከሆነ ኢቨን ኮንቴንት ውስጥ ሳይቀር እንደሚለያዩ የመጀመሪያ ዙር ተፈታኝ ሂስቶሪ ላይ ብንመለከት ኤንሸንት ኢትዮጵያን ሂስቶሪ ተምሮ ከሆነ ተፈትኖ ከሆነ ኔክስት ደግሞ የመካከለኛ ክፍለ ዘመን ታሪኮች እንደዚህ፣ ሞደርን ሂስቶሪ ሚደርሰዋል እና ኢቨን እንደዛ አይነት ነገር እንደነበረ ሲነግሩን ነበር። እሱን ነገር እንዴት ነው ማኔጅ ያደረጋችሁት እናንተ? እሱን ነገር ጅስ በቃ ራሳችንን እንያረጋጋ ነው። እንዴት ነው ይሄ እንደተባለ እውነት ነው አይደለ? እንደዚህ ፈተናዎች ላይ የሆነ ቦታ ብቻ ማተኮር በደንብ እንደ ኢንሹራንስ ፈተና ሁሉም ቦታ ያማከለ በሬሽ የተሰራ ሳይሆን በዙር ስለሚከፋፈል ለአንደኛው ዙር የሆነ ቻፕተር ላይ አኮሙሊት ያደርጋል፣ ለዛኛው ደግሞ እንደዛ ነበር ማለት ነው። እንደዛ ነበር ያወጣው። ለማንኛውም አብረሽን ቆይታሽ ልምድሽን ስላካፈልሽን እጅግ አድርገን እናመሰግናለን። እሺ ተማሪዎች ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ በሌላ ፕሮግራም እንገናኛለን። ስለምትከታተሉን እጅግ አድርገን እናመሰግናለን። ለአዳዲስ መረጃዎች የሪሜዲያል ትሪክስን የቴሌግራም ቻናል መቀላቀል አትርሱ። ቻው።